ላይ ለሚጠልጉ ሰዎች ቤተሰብ ሳያማክሩ እንደው እናቴ ትብለው በቃ እናቴ ትግዳኝ፣ የወለደችኝ እናት ሰጥቻት ትክዳኝ እሷ። አይገርምም? ምንም ችግር የለውም። ለወንድ ልጅ ቤት የሰራች ልጅ አለች። እናቷን ቡና ገሳላት ማታቅ ሙሉ ቤቱን ሙሉ የቤት ዕቃ እንዳትመጣ መጣ። ዛሬ አትመጭም፣ ነገ አትመጭም ምክንያት እየሰጣት ማለት ነው። የሰፈር ሰው ነው የሰፈር ሰው እንገልሃለን። የዚች ሊብር ብር በልታ አናስቀምጥም ሲሉት እንትና የሚሰራው ዲሽ ነው የሚሰራው አሉ ጣራ ላይ። እሺ ጣራ ዲሽ ነው የሚሰራው፣ አይቻልም እንገልሃለን ሲሉት፣ ምንም እንደሌላ ያውቃሉ? ምንም እንደሌለው አይው፣ በግድ ሄዳለች። ሲሄድ እዛ ንቅሳት በንቅሳና ልጅቷ አንገቷ፣ የተዋወቁት በፌስቡክ ነው እሺ ከዛ አፈታለሁ ብሎ አባራለሁ ብሎ ወሬ አለ ጥሩ ሰፈር የጥሩ ሰፈር ጥሩ ስላጋጠሟቸው ነው እንጂ ሰዎቹ ቤቷን እንድትረከብ ሂደው ፍርድ ቤት መሰከሯት የሰራችሁ ሰና ብለው ማለት ነው። እሺ እንደዚህ አይነት መልካም ሰዎች ተገኝተው ነው እንጂ ሙሉ ለሙሉ ልጅቱ እራሷን ተጠፋ ነበር። አሁን ላይ በቃ አስራ ምናምን አመት ነው የሰራችሁ ሳውዲ ላይ፣ ከሳውዲ ነው የምነግራችሁ ከቼቴ ነገረችኝ። ሰፈራችን ዲኮኖ የሰፈራችን ሰዎች ልጁ ስለሚያውቁት መነሻውን ልጁ በጣም እናቱን ማናዶ ነው የገደለው አሉና፣ ስለሚያውቁት በፌስቡክ ጠብሷት ነው። መልከ መልካም ነው። እኔ ወላይ ወላይ የሚል ሰው እንደሆነ አርግልኝና ይቅርታ አድርግልኝና በቃ በጣም ከባድ ነው። በጣም ከባድ ነው። ሚዲያ ላይ መጥተው ሲሰብኳችሁ አትሰበኩ። በሚዲያ ወንድን አታግቡ ምን ይሰራላችኋል? አያቴ የአላህ ረህማትና ውሃ አይደል ላይ ጠማ እህል አይደል ይራብ ትላለች። አትሞቱ እንዲህ ወንድ ልጅ ካልተገኘ አልተገኘኩም የሚሞት እኮ የለም እንዶ አላህ። በቃ ነፍስ አላህ ያሳውቃችሁ ነው ይዋቃ። መስጂድ ልገባ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃት ፋሚሊ ቤት ሰዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ሰላም ሰላም ሰላም ብያለሁ ሁላችሁንም። እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ ማለት ነው ውድ ቤተሰቦቼ። እንግዲህ ትላንትና በለቀቁት ቪዲዮ ላይ ያው ብዙዎቻችሁ ሀሳብ አስተያየት ሰጥታችኋል። ኮሜንታችሁንም እያነበብኩ ነበር ማለት ነው። ጋይስ እንግዲህ ሰሞኑን ሶሻል ሚዲያውን እንደዚህ በአንድ እግሩ ያቆመው የሳዲና ያሊ ጉዳይ ነው ማለት ነው። እንግዲህ ሳዲና አሊ ግን ነገሩን ችላ ብለው እያለፉት ነው የሚመስለው፣ ችላ ያሉት ነገር ነው የሚመስለው። ግን ብር ልከናል ያሉ ሰዎች ዛሬም ላይቭ ላይ ተከታትላችሁ ምናልባት አይታችሁ ከሆነ ዛሬም ላይቭ ላይ ዩቱብ ላይቭ ላይ ሙቤ ቤት ሌሎችን በቃ ሌሎች ነጋዴዎች ራሱ አመኔታ እስከሚታጣ ድረስ በቃ በኦንላይን ማንም ሰው እንዳይገዛ ዩቱበሮች፣ ኦንላይን ነጋዴዎች እንዳለ ታማኞች አይደሉም ብለው ሌሎች ሁሉ በቃ የሌሎችን ገበያ ራሱ እስከ መዝጋት ድረስ ነው እየደረሱት ማለት ነው። ለምን በማ የተነሳ በእነሱ የተነሳ እኔ ዛሬ ጠብቄ ነበር። ሀቂቃ ዛሬ የሆነ መልስ ይሰጣሉ፣ የሆነ ቪዲዮ ይለቃሉ ብዬ ጠብቄ ነበር። ግን የለቀቁት ቪዲዮ ጭራሽ የሆነ በቃ አለ አደለ እኔ እንጃ፣ ነገሩን የሆነ በቃ ከምንም የቆጠሩት እራሱ አልመሰለኝም። ብዙ ተመልካቾች ከዛ ቪዲዮ ስር እንዳለ ብዙውን አይታችሁ ከሆነ ስድብ ነው። የሆነ ምግብ ምናምን እየበሉ ማለት ነው ማሻአላህ ይሁን፣ ግን ይሄ ነገር እንደዚህ ሰው ሀቂን ተነ ሀቂን ተነጥቅ ያለው ሀቄን ብለው ሰው እንደዚህ የመዳም ቅመሞች እየተንጫጩ ባሉበት ሰዓት እንደዚህ አይነት ቪዲዮ የሚለቀቅበት ወቅት አይደለም። ሰአዲና እናንተ ሌሎች መምከር የምትችሉ ሰዎች እንጂ ሌሎች በእናንተ አዝነውና ተከፍተው የምታዩባችሁ ሰዎች አይደላችሁም ብዬ ነው ማስበው። እኔ ትልቅ ቦታ ትልቅ ክብር ስለ ነበረኝ ማለት ነው እስከ ዛሬ ድረስ እና አሁንም ቢሆን የሰው ሀቄ ሰው ነው በ ያ ባለ ሀቅ አፉ እስካላለ ድረስ የሰው ሀቄ ሰው ነው። ከተጠያቂነት አናመልጥም። ምናልባት አስመስለን ልንኖር እንችላለን። አንደኛ ህሊና ይወቅሰናል፣ ሰላም አይገኝም። እንደገና በፈጣሪ ዘንድ የሰው ሀቄ ሰው ነው። ተጠያቂዎች ነን ማለት ነው እና ያለውን ነገር ለምንድ ነው ገብታችሁ ማታስረዱት ማለት እፈልጋለሁ። በቃ ወይ ላይ ላይ ገብታችሁ ቅሬታችሁን አቅርቡ ለቅሬታችሁ ማብራሪያ ስጡ፣ ወይም ደግሞ ቪዲዮ ስሩ። ጭራሽ የሆነ ኡስታዞች ራሱ ትልልቅ ሰዎች ራሱ ሲላኩባቸው ብሎክ እስከ ማድረግ ደርሰዋል እየተባለ ነው እና በጣም ነው የሚያስጠላው እውነት ለመናገር እና የመዳም ቅመሞች ደግሞ ኮሜንት ያነበብኩት የመዳም ቅመሞች አሁን ላይ ጥፋት የለባቸውም። መጀመሪያ አካባቢ ታማኝ ይሆናሉ። ለሌሎች በታማኝነት እቃውን ሲያደርሱ ሲያዩ ሌሎችም ያዛሉ እና ግን እነሱ እንደነበሩ ሆነው አይገኙም፣ ተቀይረው ይገኛሉና የመዳም ቅመም ላይ ጥፋት የለም የሚልም ኮሜንት አይቻለሁ። ለወደፊቱ ተጠንቀቁ ነው በቃ፣ ለወደፊቱ ተጠንቀቁ። እኔ እንጃ፣ እኔ በጣም ነው የምናደደው። ጋይስ መግቢያ ላይ ያሰማዋችሁ ቪዲዮ፣ በቃ ሁልጊዜ ለቅሶ ሩሩ የሚመጣው በእኛ በመዳም ቅመሞች በኩል ነው። እንግዲህ እንደሰማችሁት ይሄ ልጅ እንደዚህ ሰው ምርር ብሎ ወጥቶ የሚናገረው ምናልባት አንድ ሰው በቃ የሰማው ሰው ተጠቃሚ ቢሆንበት ብሎ ስለሚታሰብ ነው እንጂ ማንም የመለፍለፍ ሱስ የለበትም። እና ይች ልጅ እንግዲህ አስራ ምናምን ዓመት ሳውዲ ላይ እየሰራች ፌስቡክ ላይ ለምታውቀው ወንድ ታስተላልፋለች ማለት ነው። ቤቱን ጽድት አድርጎ ይሰራል፣ እቃውን ያሟላል። ዛሬ ልምጣ ስትለው ቆይ ዛሬ አትመጭም፣ በቃ ነገ፣ ዛሬ እያለ ቆይ አትመጭም እያለ እቃውን ምንንፏ አርጎ አሟልቶ የሰፈር እዛ እሱ የሚኖርበት ሰፈር ያሉ ሰዎች በቃ የሰፈር ሰዎች ማለት ነው ጥሩ ስለሆኑ የሴት ገንዘብ የዚች ልጅ ገንዘብ በልተህ የሆነ ነገር ብትል አንለቀህም እያሉ ያስፈራሩት። በመጨረሻ የምችልች ትገባለች ማለት ነው። ስትገባ የሚተዋወቁት በፌስቡክ ነው እንግዲህ አሁን ላይ ፊልተሩ ምኑም ምኑም በቃ ትክክለኛ ማንነታችንን እያወጣ አይደለም እውነት ለመናገር እና በፌስቡክ ተዋውቀው ሀገር ስትገባ ሁለመናው ንቅሳት ሆኖ ያገኛታልና፣ ፈልጋት አልፈልጋትም ብሎ ሊያባርራት ይፈልጋል። ምን አደረጉ? የሰፈር ሰዎች ፍርድ ቤት ድረስ ሄደው ቤቱን እሷ እንደሰራችው መሰከሩላት ማለት ነው። እሱ ዲሽ ምናምን የሚሰራው ሌላ ምን የሚሰራው ነገር የለም። እናቱንም አናዶ ነው የገደላት እና የሰፈር ሰዎች ሄደው ፍርድ ቤት መሰከሩላት። አስቡ። ይቺ እንግዲህ ፈጣሪ ይማርሽ ትረፊ ብሏት ነው እንጂ 10 ምናምን አመት የሰራችበት ወንድ በፌስቡክ ተዋውቀው ይሆነኛል ብላ በቃ ሙሉ ለአቧን ስትለክለት የነበረ ወንድ ቢከዳት ና ሂጂ ብሎ እንዲሁ ቢሸኛት ምን አይነት ሁኔታ ላይ ና ምን እንደሚገጥማት መገመት አይከብድም። ጋይስና ግን ፈጣሪ አተረፋት። ጥሩ ማህበረሰብ፣ ጥሩ የሰፈር ሰዎች ጋር አጋጥሟት ንብረቷን መሰከሩላት፣ ተረፈች ማለት ነው። ባይሆንስ የሰፈር ሰው ልክ እንደዚህ አይነት ሰው ጋር ማለት እንደዚህ መልካም ሰዎች በቃ የሰው ሀቅ የሚቆረቁራቸው ጎረቤቶች ባይሆኑ እሷ ምንድን ነው የምትሆነ መጨረሻዋ ወይ ጎዳና ትወጣለች፣ በቃ ቅንጭላቷ ይለቃል፣ የሆነ ነገር ትሆናለች ማለት ነው። ለምንድን ነው ይሄ ሁሉ በቃ ያገኘውን ያገኙትን ማመን ነው ይሄ ሁሉ እያመጣ ያለው ጣጣ ማለት ነው ጋይስ። ያልደረሰብን የለንም፣ ያልደረሰብን የለንም ብዙ ሰው አሁን ወጥቶ የሚናገር እንደዚህ ተው፣ እንደዚህ ያደርጉ ተማሩ ምናምን የሚል በራሱ ላይ የደረሰበት ወይ ያለፈበት ሰው ነው የሚለፈልፈው ማለት ነው። እና እንደዚህ ስንናገር ምናልባት በቃ ወደፊት መጠንቀቅ የሚችል ሰው ከተገኘ ተብሎ ነው። እኔ ከራሴ ስጀምርላችሁ ማለት ነው። እኔ ከራሴ እኔ ራሴ ምስክር ነኝ። ምናልባት እንሻላ ወደፊት በሰፊው የማወራችሁ ይሆናል እና ምናልባት ወደፊት ልነግራችሁ እችላለሁ ብዬ አስባለሁ። ግን ተጠንቀቁ በቃ ማለት በቃ። በሌላው ላይ የደረሰው ነገር ለእኛ ትምህርት ነው፣ ከኋላ ለምንሰማው ለምናየው ትምህርት ነው ሊሆነን የሚገባው። ብቻ አላቅም ነገር በጣም ከባድ ነው። በእኛ ላይ አላህ የተሻለውን ህይወት ይምረጥልን። ብቻ አላቅም በጣም ከባድ ነው። ገይስና ንግድም ነጋዴ መሆን ነጋዴ ሆነው ሰርተው የሚኖር አደንቃለው። ነገር ግን ሰውን እያስለቀሱ መሆን የለበትም። ትክክለኛ ነጋዴ መሆን አለባቸው፣ የሰውን ሀቅ በቃ የማይበሉ እና ዛሬ የተንቢ ቲዩብም ገብታ ነበረ የተንቢ ቲዩብም ላይቭ ላይ ብላይ ነበረች። አንድ ሰው ባጠፋው ሁሉም ሰው ሁሉም ነጋዴ ሊወቀስ አይገባም። እኛ እንቅልፋችን ናተን ታማኝነት እቃዎችን ለማድረስ እንቅልፋተን ቀለሊት የምንሰራ አለን። ሁሉም ሰው አንድ ነው ብላችሁ በአንድ አትተቹ እያለች ነበር ማለት ነው። ይህ ምንድን ነው፣ በቃ ሌላው ባደረሰበት በደል ደንበኛቸው በቃ ጥርጣሬ ውስጥ እየገባ ነው ማለት ነው። አስባችሁታል። እና እንደዛ እያለች ነበር የተንቢ ቲዩብም። በእርግጥ ሁሉም ሰው አንድ አይደለም። ያው ታማኝ አለ። አንድ ሰው ስላጠፋ ሌላውን ጥፋተኛ ነው ማለት አይቻልም፣ ግን መጠንቀቅ ያስፈልጋል። ጋ ስተጠንቀቁ ንቁ ነው ማለት ምፈልገው ይህ ነው ማለት ምፈልገው። ብቻ ላይ የተሻለውን ነገር ይምረጥልን። ሳአዲናሊ ደግሞ ይህ ከእናንተ የማይጠበቅ ነገር ነው። በብዙ እኔ ብቻ አደለውም በጣም ብዙ በቃ ሳአዲና ሊ እኔ እንደዚህ አልጠብቃቸውም። በቃ ታማኞች የሚላቸው ነበሩ። እነሱ እንደዚህ ካደረጉ ማን ይታመናል የሚል በሁሉም ሶሻል ሚዲያ ላይ የነሱ ስም በተነሳበት ቪዲዮ ስር የማይሰጡት ኮሜንት የለም። እንደዚህ የሚል ማለት ነው እና እናንተ ደግሞ በቃ ስንትና ስንት ተለፍቶ የተገኘ ገንዘቤን አጣው ብላ እየተቀጣጠለች፣ በቃ ስንቶች እየተናደዱ ስሜታዊ እየሆኑ እያለ እናንተ ችላ ብላችሁ ስታልፉ ነገሩ እያባበሳችሁ ነው ያላችሁትና ላለው ነገር ግልጽ የሆነ ምላሽ ብትሰጡ መልካም ነው ብዬ አስባለሁ። እንግዲህ ዛሬ ይሄን ነው ማለት የፈለኩት፣ ውድ ቤተሰቦቼ። እንደዚህ አይነት ነገሮችን ሼር ስናደርግ ለምሳሌ መግቢያ ላይ መግቢያ ላይ እያሰማችሁ ነገር ትልቅ ትምህርት ይሆነናል፣ ለኛ ማለት ነው። እንደዚህ አይነት ነገሮችን ላይ ሼር ስናደረግ ምናልባት አንዱ አዳምጦ ቢጠቀምበት ብሎ ከማሰብ አንጻር ነው። ና ቪዲዮን ላይክ እያደረጋችሁ ለብዙዎች እንዲደርስ ሼር እያደረጋችሁ ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ መቀላቀል እንዳትረሱ። እወዳችኋለሁ፣ አከብሯቸዋለሁ ከሸረኛ ከምቀኛ ካታ ላይ ሰው አላህ ይጠብቀን። የተሻለውን ነገር አላህ ይምረጥልን። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ኑልኝ። እወዳችኋለሁ። ቻው